ቲና በድጋሜ ክፋቷን ቀጥላለች ማለት ነው። አሁን ላይ ኤደንን ለመበቀል ቆርጣ ተነስታለች። ከኤደን ቀጥል ደግሞ ትሁትንም አለቃትም እበቀላታለሁ፣ እሷነች አንዷ እያለች ነው እንግዲህ ኤደንን የምትበቀልበት ምክንያት። እባክሽን ዳኒን ተይልኝ፣ እኔ ዳኒን በጣም ነው የምወደው፣ በጣም ነው የማፈቅረው። ስለዚህ እባክሽ ዳኒን ተይልኝ ብላ በትዕግስት በትህትና ጠይቃት ነበር ማለት ነው ኤደንን ኤደን ደግሞ ምግብ መሰለሽ እንደምንቋረሰው የፍቅር ጉዳይ ነው ጎ ይህ ዳኒ አሁን አንቺ ተጫወትኩበት እንዲያልኩበት የምትዩ ዳኒ መጀመሪያም የኔ ጌጥ ነበረ። አሁንም ቢሆን ወደ ቦታው ነው የተመለሰው። ምንም አዲስ የተፈጠረ ነገር የለም። ተለያይተን ነበረ ታረቅ ደግሞ። በዛ ላይ ጸብ ጸብ አይደለም፣ ትልቅ ጸብ አይደለም የተጣላ ነው። አጋጣሚ ተሳሳተ። ከስህተቱ ደግሞ አሁን ተመልሷል። ስለዚህ ዳኒን በህልምሽም እንዳታስቢው እንኳን በውንሽ ብላ አሰናብታት ነበር ማለት ነው። በትዕግስት ስትጠይቃት ኤደንን እንግዲህ ኤደን አልሰማሽም፣ ፍቅረኛዬ ባሌ ነው። ሁለተኛ አጠገቡ ድርሽ ስትባይሽ ቲና ጸብሽ ከኔ ጋር ነው የሚሆነው ብላ ተለያይተው ነበረ። በዚህም እንዴት እንደዚህ ትለኛለች ትናንትና ስጫወትበት እንዳልነበረ እንዴት ነው ዳኔ ዛሬ ወንድ ወጥቶት ሌላ ሴት ከየሄደው ሄደው በማለት እንግዲህ ኤደንን አለቃትም፣ ላሳግታት ነው እንዳባባ አሰቃያታለሁ ብላ አጋጭ ጋር ተነጋግራለች። ሌላ አጋጭ ጋር ማለት ነው። እንግዲህ ቲና ክፋቷ በጣም በጣም ነው የሚገርመው። ሌላው እንግዲህ ስለ ትሁቴ ማፍቀር ቤት ውስጥ ሲወራ ቲና ሰምታለች። ስለዚህም ቆይ ይቺ ልጅ የት ትወጣለች? የትም አትወጣም። ማንን ልታፈቅር ትችላለች? እዚህ ቤት ውስጥ ያሉት ሁለቱ ወንድ ናቸው። ዳኔ ኤደንን ካፈቀረ፣ ስለዚህ እሷ ካሌብን አፍቅራ ሊሆን የሚችለው ብላ ገና ጥርጣሬ ላይ ነች። እና ስታውቅ ግን ምን ልታደርጋት ትችላለች፣ የሚለውንም የምናየው ይሆናል ማለት ነው። ሰላም ሰላም፣ ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ። በያላችሁበት ሰላም ከሁሉ ነገር በላይ ነው። እና በእውነቱ ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ ላይክ ሰብስክራይብ በማድረግ ጀምሮ ለማዘዝ አይደለም ለማስታወስ ያክል ነው። ዛሬ እንግዲህ እጅግ ተወዳጁ ትሁት ድራማ ይዤላችሁ መጥቻለሁ ቀጣዩን ክፍል አብራችን እንድትቆዩ ባክብሮት ጋብዛለሁ። ወደ ቀጣዩ ክፍል እንሄዳለን። በዚህ ክፍል ላይ እንግዲህ በጣም የሚገርም ነገሮች ተፈጥረዋል። ማለትም አፓፓ የድሮውን ነገር ማለትም የሰሩበትን ግፍ በተለይ ቲና እና ዳኒ የሰሩትን ግፍ አባባ እንደሚያውቅ በጭራሽ አያውቁም። አባባ አያውቅም ብለው ነው እንግዲህ የደመደሙት። ነገር ግን ሽማግሌ ሁሉንም ነገር ጠንቅቆ ያውቃል። እንኳን አደለም ይቅርና፣ ቲና፣ ዳኒ ይቅር የተባለው ይቅርታ አድርግ ይልሃለው። ባይሆን የምልህን ነገር አድርግ። አንደኛ ነገር ቲናን ተከታተላት። ምን ልታደርግ እንደምትችል ውጭ ላይ ቤት ውስጥ እንኳን ካሜራ አለ፣ ችግር የለውም። ውጭ ላይ ተከታተላት ተብሎ ሲከታተል የነበረው በቃ ትልቅ የክብር እንግዳ የተባለው ዳኒ ራሱ ተደናግጧል። እንዴ አባዬ ሁሉንም ነገር ያውቃል እንዴ አባዬ ያስታውሳል እንዴ? ብቻ ድንግርግር ድንግት ግጥ ነው ያለው ማለት ነው። ቲናማ በቆማ በቃ የሌለ ነው የሆነችው። ፌንት ነው የበላችው ማለት ነው። እንዴ ማለት አንተ እኳ አታስታውስም ነበረ ብቻ ድንብር ብሯ ነው የወጣው። ምክንያቱ ደግሞ እንግዲህ ቲና ያደረገችውን ነገር ነው። አባባይ ነገራት። የቱን ልንገርሽ? ወጤ ለቀለቅሽኝን ፊቴን ነው ነው ወይስ ውሃ የደፋሽብኝን ጭንቅላቴ ላይ ነው ወይስ ከዳኔ ጋር ፊት ለፊት ስትዳሩ የነበረውን ምኑን ትቼ ምኑን ልንገርሽ? የአንቺ ክፋት እኮ ጥጉ ጥግ የለውም። የክፋት እናት ብልሽ እንኳን እኮ ሲያንስብሽ ነው። ስለዚህ በቶሎ ተስፋ የምትቆርጭ አልመሰለኝም ነበር። ዳኔ ዛሬ ፍቅረኛውን አምጥቶ ስላስተዋወቀን ከፍቅረኛው ጋር ስላየሽው ተደነቅሽ። ያንቺ ምንም በለው አንቺ ቤት ባልሽ ቤት ሆነሽ ሌላ ወንድ ወንድሜ ነው ብለሽ ዘሽ መተሽ ትንዘላዘ የነበረውን ምንን በለው ምቻ አባባ ብዙ ነገር ብለዋታል። አሁን ላይ ሁለቱም ናቸው የደነገጡት። እንግዲህ ዳኒ ለምንድነው የደነገጠው? አባዬ እያወቀ ምን አይነት ትግስተኛ አባት ነው። እንዴት ነው እንደዛ እንዳንገላታ ነው እያወቀ እዚህጋ ያስቀመጠን፣ ነው የዳኔ ነገር። ምክንያቱም ዳኔ ከዚህ በፊት ሲል ነበር አባዬ እኮ ግን የድሮውን ብታስታውስ፣ እኔ እኮ ምን ያክል ምን እንዳደረግኩል ብታስታውስ፣ ማስታወስ ጀምር፣ ግን በእርግጠኝነት እንደምትጠቅመኝ ያውቃለሁ። እኔ ኮ ብዙ ነገር ሳረግል ነበር ብላ ምንም ያላረገለት ያኔ እንደውም በልጁ እንግዲህ ቲና ማለት የአባባ የልጁ ሚስት ናት። በልጁ ሚስት ፊት ብልግና ነው ሲፈጽም የነበረው ማለት ነው ዳኒ። ስለዚህ አሁን ላይ በጣም ነው የተደናበረው። በሌላ በኩል እንግዲህ ትሁቴ አፍቅራለች። ኤዱዬ ደግሞ ፍቅርሽን ንገሪው ለካሊብ ይህን የኮስቱም ያፈቅርሽ ይሆናል ለምን አትናገድም? እያለች ተወዘውዛታለች። ትሁትም እንዲህ ምነክቶች ነው እንዴት አድርጌ ነው ከነገርኩት፣ ከዛስ ቢደብረውስ? እያለች እየተጨነቀች ነው እንግዲህ ከነገረችው ምን ሊል ይችላል ስንል፣ በእርግጠኝነት እሱ ደስ ነው የሚለው ምክንያት ምክንያቱ ደግሞ እንግዲህ ምን ሲል ተደምጧል ማለት ነው። ካሌብ በጣም እድለኛ ነው፣ አንቺ የወደድሽው በጣም እድለኛ ነው። ማን ይሆን የታደለ አንቺ ያፈቀርሽው። ለማንኛውም እስጊ ይህንን ስጭው ብሎ ሀበልም ሰጥቷት ነበረ ማለት ነው። በዛም እንግዲህ በጣም ነው ደስ ያላት። ነገር ግን ሰጠሽው ወይ ብሎም ድጋሜ ሲጠይቃት አይ አልሰጠሁትም፣ ግን እሰጠዋለሁ ብላለች። ለምን ግን አልነገርሽኝም እኔ ስላልነገርሽኝ በጣም ከፍቶኛል ሲላትም አይ እነግርሃለሁ፣ ጊዜ ስጠኝ ትንሽ እንጂ እነግርሃለሁ በማለት እሷም እንግዲህ መልሳለች ነበረ። በነገራችን ላይ ትሁት አሁን ላይ ቤት ቤት ውስጥ ያሉት ሁሉም እንዳፈቀረችው ያወቁት አንደኛ ነገር ለኤደን ስለተናገረች ነው። ኤደን ደግሞ ለዳኒ ማለት ነው። ዳኒ እንግዲህ መጥቶ ለአባባና ለካሌብ እናንተ እዚህ ቴሌቪዥን ታያላችሁ፣ እዛ ቀውጥ ይሆኗል ቤቱ ይላል። ምንድነው ምክንያቱም ሲባል ትሁት ለካ ልም ያለ ፍቅር ውስጥ ናትኝ ብሎ ነው እንግዲህ የተናገረው። እሱንም ስለሰማ ነው ዳኒ እሱን ስለተናገረ ካልቢን ቢሄን ስለሰማ ነው ሀብሉን ገዝቶ ያመጣላት ማለት ነው በዚህ ሁኔታ ላይ እንግዲህ ቲና በጣም የተናደደችው በጣም የተቃጠለችው ነገር ቢኖር አንደኛ ነገር ዳኒ ለሴት አብሮ ማለትም ለኤደን አብሮ ቲናን ተናግሯታል አንተ ጭራሽ ለሴት ብለህ ነው እኔን የተናገርከኝ በማለት እሷም በጣም ነበረ የተናደደችው የተቃጠለችው ማለት ነው ምክንያቱም እሷ አስባና ቅዳ የነበረው ዳኒ ሁሌ የሚሆን ከጎኔ ነው ከኔ ጎን አይርቅም እንዳደረኩት ነው የሚሆነው ብላ ነበረ በእርግጥ ዳኒና እሷ ዳኒ እንደሚናገረው ከሆነ ፍቅር ይዟት ፍቅር ይዞት ሳይሆን ወደዛ ቤት የገቡት ተስማምተው ስምምነት ነው ማለትም አሁን ላይ ካሊብ ያለው ሁኔታ ማለትም ካሊብ እንግዲህ የቤቱ ብቸኛ ወራሽ ስለሆነ እዚህ ቤት እንግባና እና ላስገባና ከዛ በኋላ ገንዘብ እወስዳለሁ እኔ ስፈታው ከዛ በኋላ እንጋባለን አይነት ነገር ጨዌ ነው የተጫወተችበት ያንን ጭዌ ደግሞ እሱ በጣም ነው የተናደደው ምክንያቱም ጭውየው ሲቀጥል ሲቀጥል ነፍስ ማጥፋት ላይ ደርሷልኝ። ማለትም አባባን ለመግደል ብዙ ነገር ነው ስታደርግ የነበረው። በዚህ ነው ያልተስማማው ማለት ነው። ዳኒ እንግዲህ ይህ ነገር አላስማማውም። በጣም ነው እንደም ያናደደው ያበሳጭው እንዴ ምን አስበሽ ነው ጭራሹን ሰው መግደል? አንቺ ቆይ የመጀመሪያ ላይፍሽ ምንድን ነው የነበረው? ማለትም ካሌብን ከማግባትሽ በፊት እንደዚህ ጨካኝ የሆንሽው ብለዋታል። ምክንያቱም እሷ በጣም የጭካኔ ጥግ ነው ያለባት። አሁን ላይ ልታደርግ ያሰበችውም ልክ አባባን እንደዛ ሳስራ እንደነበረው ኤደንንና ትሁትንም ማሳሰርና ማስገረፍ፣ በኃይል የምታምን ሴት ናት። በእርግጥ ከኋላ ከጀርባው ያለውን ነገር ወደፊት የምንመለከት ይሆናል። ሁላችንም ከመጀመሪያው አንዳንዴ ስንወለድ ወይም ደግሞ ስናድግ አስተዳደጋችንን ነው መስለን የምንወለደው የምናድገው ማለት ነው ትልቅ ስኖን ተጽዕኖ የሚፈጥርብን የልጅነት ላይፋችን ነው እና ቲና ደግሞ የልጅነት ላይፏ ሰው በመግደል በደም የተጨማለቀ ይመስላል። ምክንያቱም ልግደል ነው ስራዋ። አሁን ላይ የሙላችሁም እናንተ በጣም ነው የምታናድዱት፣ በጣም መጥፎዎች ናችሁ፣ እኔ ብቻ ነኝ ቅዱስ እያለች ትገኛለች ማለት ነው። እሷ ብቻ ናት አሁን ላይ። አባባ እናንተ ትልቅ ሰው አይደለ? እንዴት ይህን ያክል በደል ትበድለኛለ? እንዴት የምወደውን ልጅ ከሌላ ሴት ጋር ጭራሽ የክብር እንግዳይ ብለ ጭራሹን ደግሞ እኔ ምግብ ሰርቼ ምግብ አብስዬ እንድ የሚቀበለው እንዴት ታደርጋለህ? እንዴት ይህንን ነገር ታደርጋለህ ብላ ወቀሳዋለች። እሱም ው ለመልካምነትሽ፣ ክፍያ ነው አንቺ ላደረግሽው እስካሁን ለመልካምነትሽ ትልቁ ክፍያ ነው ይቀጥላል ብሏታል። እንግዲህ የሚቀጥለው ቲናን የሚያናድደው ብሎ ያሰበው አባባ ቤተሰቡን ሰብስቦ ራት ተጠርተናል ብሎ መናገር ነበረ። ያንንም እንግዲህ ተናግሯል ማለት ነው። አንድ ወዳጄ ራት ጠርቶናል በጣም ትልቅ ሆቴል ነው የምንሄደው፣ ለዛ ደግሞ የተጠራችሁት እናንተ ናችሁ በማለት ካርድ ሰጥቷል። በዚህም በጣም ነው የተናደደችው። እንዲ እኔ ቤተሰብ አይደለሁም እንዴ ስትልም፣ አይ አንቺ ቤተሰብ አይደለሽም ተብላ ከቤተሰብነት ተሰርዛለች። በዚህም ተቃጥላለች። እና እንግዲህ ዳኒና ኤደን ግን በሌላ በኩል ዳኒና ኤደን ለትሁት የሊቀንስ ፍቅርሽን አሁኑኑ ነው ነገሪው ለካሊብ። ሲጀመር እኮ ካሊብ ራሱም ያፈቅርሻል፣ ምክንያቱም ስለ አንቺ በጣም አብዝቶ ነው የሚጨነቀው ብለዋታል። እሷም ለመናገር እያሰበች ነው። በነገረችው ጊዜ ምን ሊል ይችላል ስንል፣ እንደ እውነት ለመናገር እሱ ቢነግራት ነው አሪፉ፣ ምክንያቱም እሱ ራሱ ምን አይነት እድለኛ ነው አንቺን ያፈቀረ እያለ ነበር። በሌላ በኩል እንግዲህ እሱ ማለትም ትሁት ካሊብ፣ አይን ገብታለች። ያኔ ራት ስልጋብዛችሁ ነው ልጆቼ፣ ሁለታችሁን ትሁቴንና ካሊብን ብለው አባባ ቀይ ቀሚስ ለብሳ የሄደች ጊዜ አባዬ፣ ግን በጣም ይገርማል፣ ገና ለገና ቲናንና እናደዳለን ብለን እኮ ግንኛ በጣም ደስ የሚል ጊዜ ነበር ያሳለፍ ነው በእውነት በጣም ነው የምናመሰግንህ፣ አባዬ እያለ ካሊብ ሲናገር ሰምተናል ማለት ነው። እንግዲህ ካሊብ በጣም ደስ ያለው ለምንድን ነው? ትሁት አይኑ ገብታለች እንዴ ደግሞ ኮ እንዴት እንዳማረባት በጣም ነው ያማረባት እያለ ነበረ እና ከዛ በኋላ እሱ አይን ላይም የገባች ትመስላለች። አሁን እንግዲህ ይህንን ያወቅ ነው ደግሞ ኤደን ስለ ትሁቴ ማለትም ትሁት ታፈቅራለች ለማለት ሳይሆን፣ ነገር ግን ስለዚህ ጉዳይ ልታወራው ኤደን ፈልጋ ሄዳ ነበረ ማለት ነው፣ ካሌብን ለማግኘት ካሌብንም ስታገኘው ካሌብ የመለሰው መልስ ምንድን ነው? ኤደን እንግዲህ ኤደን በመጀመሪያ ማግባት አለብህ ቤተሰቦችን የምትወድ የምታከብር እና ስለዚህ ማግባት አለብህ ስትለው፣ እንዴ እንዴት ነው የማግባው? እስኪ ተመልከቺ እኮ ከህይወቴ አልወጣም አለች፣ በማለት እሱም ደጋግሞ ሲነግራት ነበር። ከዛ እሷ ግን የምትወድህ የምትወዳት እንደ ትሁት አይነት ልጅ ማግኘት ማግባትም አለብህ ስትለው፣ እሱም እሺ ብሎ ተቀብሎ ሄዶ ቀጥታ ያናገረው ትሁትን ነው ማለት ነው። ትሁትን ነው እንግዲህ ስራ ምን ላግዝሽ እያለ ተሰምቷል፣ ተደምጧል። ስለዚህ ካሊብ ትሁትን እንዳፈቀራት ግልጽ ነው ዜጋ እና አሁን ላይ ግን ምንድን ነው የሚፈጠረው? ወደፊት ብለን ስናስብ ማለት ነው ትሁትና ካሊቢ ይጋባሉ። ዳኒና ኤደንም ያው ኦልሬዲ ታርቀዋል፣ ይጋባሉ። ቲና ግን በጣም በጣም ብዙ ድራማዎችን ትሰራለች በዛ ውስጥ ማለት ነው። ምክንያቱም አሁን ሁለቱን ሴቶች ለማሳገት ነው ቆርጣ የተነሳችው። እና ይህንንስ ነገር ታደርገዋለች ወይ ከተባለ ልታደርገው ትችላለች። በእርግጥ ቤት ውስጡና ምንም ማድረግ አትችልም፣ አባባ ሁሉንም ቤት በካሜራ ሞልቶታል። ውጭ ላይ ግን ማለትም ድብቅ ካሜራ አስቀምጧል። ውጭ ላይ ግን ምን ልታረግ ትችላለች የሚለውን የሚቆጣጠረውና የሚከላከለው ዳኒ ነበረ። ዳኒ ደግሞ አሁን ላይ ከሄዱ ጋራ ልም ያለ ፍቅር ላይ ነው። በዛ ላይ ደግሞ ከእሷም ከቲናም ስርስር ሆኖ ነገሮችን ለማጣራት አይችልም። ምክንያቱም ከእሷ አርቋል፣ ከኔ ሂጅሌ ብለዋታል። በእርግጥ አንዴ በጥፊ አሞቀዋለች እና ይሄ ደመወዝክ ነው እንደውም ያንስብሃልም ብለዋለች። እና አባባ በእርግጥ በጣም ነው የተናደዱባት። እሷንም ለማቃጠል ብዙ እቅዶች እና አቅዷል አባባ። እውነት ለመናገር ሌላ ሰው ቢሆን የገላት ነበረ፣ ነገር ግን ለሰው በጣም ከባዱ ይሞራል መግደል ነው እንጂ ስጋ እኮ ይሞታል። እንዴትም ሆኖ ስለዚህ በስጋዋ ግድያችን ይሄ ሀያጽያት አልገባም። የለቁንስ መዳን ያለምን ነግሬው ነበረ። የአንቺን እንዴት የአንቺን ሀዘን እንዲያሳየኝ አየሁኝ፣ ተመስገንም ብለዋል። እንግዲህ አባባ ናቸው ይህንን ያሉት። ወደፊት ምን ሊፈጠር ይችላል የሚለውንም በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።